ቀበሮና ሽመላ። ቀበሮ ሽመላን ሁል ጊዜ ሲያየው በአፈጣጠሩ የንቀው ስለነበር አንድ ቀን በአካሉ ቅርጽ ሊሳለቅበትና ሊዝናና አሰበ። ዛሬ እኔ ቤት አብረን ራት እንብላ ብሎ ቀበሮ ሽመላን ጋብዞ፣ ሽመላ ግብዣውን በደስታ ተቀበለ። ቀበሮ በልቡ ሽመላ ላይ የሚሰራውን ተንኮል እያሰበ ስለነበር ፈገግ አለ። ሽመላ በቀጠሯቸው ሰዓት ቀበሮ ቤት ደረሰ። በጣም ርቦ ስለነበር ለመብላት ጓጉቶ ነበር። ቀበሮ ለእራት ሾርባ አቀረበ። ያቀረበው ግን በጣም ጠፍጣፋ በሆነ ትሪ ነበር። ሽመላው ሾርባውን ለመጠጣት ሞከረ። ነገር ግን መንቁሩ ረጅም ስለነበር ምንም ሾርባ ወደ አፉ ሊገባ አልቻለም። ቀበሮ ግን ምላሱን ተጠቅሞ ፉት እያለ በቀላሉ ሾርባውን ጠጣው። ሽመላን የበለጠ ለማናደድ ፈልጎ ጮክ ብሎ ማጣጣም ጀመረ። የተራቦው ሽመላ በቀበሮ ተንኮል በጣም ተበሳጨ። ነገር ግን የተረጋጋና ጨዋ ስለነበር ምንም አይነት ጸብ አልፈጠረም። በምትኩ ሽመላ በተራው ቀበሮን እሱ ቤት መጥቶ ራት እንዲበላ ጋበዙ ቀበሮ በተጠራው ሰዓት ሽመላ ቤት ከመጠን በላይ ርቦት መጣ። ሽመላም የሚጣፍጥ ሽታ ያለው የአሳ ሾርባ ለራት አቀረበ። ያቀረበው ግን በጣም ጠባብ አንገት ባለው ረጅም ማሰሮ ነበር። ሽመላ ረጅም ቁራውን ማሰሮ ውስጥ እያስገባ ሾርባውን በቀላሉ መጠጣት ጀመረ። ቀበሮ ግን ማሰሮው ጠባብ ስለነበርና አፉ ስላጠረ የማሰሮውን ዙሪያ ከመላስ በስተቀር ምንም ሊያገኝ አልቻለም። ቀበሮ እጅግ በጣም ተናደደ። ንዴቱን መቆጣጠር አቅቶት ማሰሮውን አንቆ በኃይል መነቅናቅ ጀመረ። ሽመላንም ሰደበው፣ ሊደበድበውም ፈልጎ ነበር። ሽመላ በእርጋታ እንዲህ አለ፣ በአንተ እንዲደረግ የማትፈልገውን ድርጊት በሌሎች ላይ አታድርግ። አድርገ ከሆነም በምላሽ አንተ ላይ ሲደረግብህ በጸጋ መቀበል አለብህ። ቀበሮም በድርጊቱ ተጸጽቶ ይቅርታ ጠየቀ። ተረቴን መልሱ፣ አፌን በዳቦ አብሱ።